ተለታዊ መረጃዎች እና ዘገባዎች ይዤ መጥቻለሁ። መረጃ እና ዘገባዎችን እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በዚህ ሰዓት የተለያዩ መረጃዎችን ይዣለሁ። አብዛኞቹ የግንባር ዝርዝር መረጃዎች ናቸው። እነዚህ እንድትከታተሉ ነው በአክብሮት የምጋብዛችሁ። የጠቅላይ ሚኒስትሩን ንግግር ተከትሎ የተቀሰቀሰው ህዝባዊ ቁጣ ወደ አመፅ ተቀይሯል። ከዚህ ጋር በተያያዘ ዝርዝር መረጃ የማደርሳችሁ ይሆናል። እንዲሁም ደግሞ በተመሳሳይ ፊልድ ማርሻል ብርሃኑ ጁላ ላይ ተማጆር ሹሙ የተናገሩትን ንግግር ተከትሎ አዲስ ወታደራዊ ውጥረት አለ። ከዚህ ጋር በተያያዘም በሌሊት እና በቀን አዲስ የሰራዊት እንቅስቃሴ እና የጦር መሳሪያ ማጓጓዝ ስራ እየሰራ ነው ይህንም በተመለከተም እንደዚሁ በዚህ ሰዓት ከመግራችሁ ዝርዝር መረጃዎች መካከል ይገኛሉ በተለያዩ የአማራ ክልል አካባቢዎች በሸዋ በጎንደር በጎጃም በወሎ በተለያዩ አካባቢዎች ውጊያዎች እየተደረጉ ነው የሚገኙት በጋሸና እና በአካባቢው ከሰዓት በኋላ ከባድ ውጊያ ተቀስቅሷል ከዚህ ጋር በተያያዘ ያለውን ዝርዝር መረጃ የማደርሳችሁ ይሆናል እንግዲህ ጋሸና ቁልፍ ወታደራዊ ቦታ ከሚባሉት አካባቢዎች አንዱ ነው። በዚህ አካባቢ ያለውን ውጊያ በተመለከተና ተያያዥ መረጃዎችን በዝርዝር በቅደም ተከተል ወደ እናንተ የማደርስ ይሆናል። ያው እንግዲህ በትናንትናው ሌሊት ከጋሸና በቅርብቀት የሚገኘው የዋድላ ወረዳ ኮን ከተማና እንዲሁም ደግሞ በጋሸና ወልዳያ መስመር የምትገኘው የአሁን ተገኝ ጋዞ ወረዳ ዋና ከተማ እስታይሽ ከተማ በፋኖ ቁጥጥር ስር መግባታቸው ይታወቃል። ይህንን ተከትሎ የሁለቱ ወረዳ የብልጽግና ወታደራዊና ፖለቲካዊ ባለስልጣናት ወደ ጋሸና ወታደራዊ ካምፕ ሂደዋል ከሰዓት በኋላ ከተሞቹን መልሶ ለመያዝ ነው ዘመቻ እየተደረገ ያለው። ይህንን በዝርዝር የሚነግራችሁ መረጃ ነው። በአጠቃላይ በዚህ ሰዓት እንግዲህ በተለያዩ አካባቢዎች ያሉ አሁናዊ መረጃዎችን ለመከታተል ይህንን ቻናል ተመራጭ አድርጋችሁ ሁልጊዜም ሰብስክራይብ እያደረጋችሁ፣ እንዲሁም ደግሞ ከሰብስክራይብ ካደረጋችሁ በኋላ የደውል ምልክቱን ብትጫኑ አዳዲስ መረጃዎች ሲለቀቁና ሲጫኑ የሚደርሳችሁ ይሆናል። በጣም በእርግጠኝነት በአማራ ክልል እየተደረጉ ያሉ የግንባር ዝርዝር መረጃዎችን በጥልቀት፣ በቦታ፣ በሁኔታ እንዲሁም ደግሞ በፍጥነት የምታገኙበት ቻናል ነው። ይህንን በተመለከተ ብዙዎቻችሁ አስተያየቶችን እያደረሳችሁ ስለሆነ በእጅጉ ነው የማመሰግነው። ወደፊት አስተያየቶቻችሁን በሰብሰብ አድርጌ ይዤ የምመለስ ይሆናል። በማህበራዊ ሚዲያው ላይ እንግዲህ ባለፈው ፓርላማ ላይ ዐብይ አህመድ ድሬዳዋን በተመለከተ የተናገረውን ንግግር ተከትሎ በሶማሌ ማህበራዊ ሚዲያ ተጠቃሚዎች እና መደበኛ ሚዲያዎች፣ ፖለቲከኞች እንዲሁም ደግሞ የሀገር ሽማግሌዎች እና ወጣቶች በአጠቃላይ እንደ ማህበረሰብ መካከል እና በኦሮሞ ፖለቲከኞች መካከል ሚዲያው ላይ እንደዚሁ እሰጥ አገባ ውስጥ ተገብቷል። ከዛ ባለፈ በተጨባጭ ወታደራዊ ደግሞ መንግስታዊ እርምጃ እንወስዳለን በሚልም የኦህዴድ ብልጽግና እያደረገው እንቅስቃሴ ዛሬ በድሬዳዋ ቁጣ ቀስቅሷል። ይህንን በተመለከተ እንግዲህ በላለፉ ስድስት ዓመታት በተለይ በኢትዮጵያ ካሉ ቀጠናዎች ምስራቅ ኢትዮጵያ የሶማሌ ክልል በአንጻራዊነት የተረጋጋ ሆኖ የቆየ ቢሆንም አሁን አብይ አህመድ በፓርላማ ያደረገውን ንግግር ተከትሎ ድሬዳዋ ከተማና በሶማሌ የተለያዩ አካባቢዎች እንደዚህ እንግዲህ ቁጣዎች፣ እንዲሁም ደግሞ አደባባይ ተቃውሞዎች እየተቀሰቀሱ ነው የሚገኙት። በትላንትናው ዕለት በድሬዳዋ ከተማ ሸሪፍ ሆቴል በሶማሌ ተወላጆች፣ ወጣቶች፣ አገር ሽማግሌዎች፣ የሃይማኖት መሪዎች ተገኝተው ያደረጉት ስብሰባ ነበር። በዚህ ስብሰባ ላይ አንድ ወጣት የተናገረው ንግግር በማህበራዊ ሚዲያው ላይ ትላንትና መሻሹን ጀምሮ መነጋገሪያ ሆኗል። ለብዙዎች ተደራሽኗል። የማህበራዊ የቪዲዮ ስርጭቶች እንደዚሁ እንግዲህ በብዛት ከተቆጣጠሩት ንግግሮች መካከል አንዱ ነው። ይህንን ተከትሎ በዛሬው እለት እና አብይ አህመድ የፌደራል ፖሊስ አዝምተዋል፣ ይህንን ወጣት ለመያዝ። ይህንን ወጣት አናስዝም በሚል ደግሞ በድሬዳዋ የፌደራል ፖሊሶችን የአካባቢ ነዋሪዎች ከበባ ውስጥ በማስገባት ውጥረት እንዳለ ነው ከአካባቢ የሚወጡ መረጃዎች የሚያሳዩት። ከዚህ ቀደም ብሎ እንግዲህ በድሬዳዋ እና በተለያዩ የኦሮሚያ እና የሶማሊያ አዋሳኝ አካባቢዎች ያለውን የመሬት ያስተዳደር የከተሞች ይገባኛል ጉዳይ ጋር በተያያዘ ያለውን ውጥረት አብይ አህመድ ቤንዚን አርከፍክፎበታል። ከዚህ ጋር በተያያዘ ድሬዳዋ ዛሬ ያለው ነገር ምንድን ነው የሚለው መረጃ እንደዚህ ያደርሳቸዋለሁ። እንግዲህ ያው እንደምታስታውሱት ከዚህ በፊት ድሬዳዋን በተመለከተ የድሬዳዋ ከተማ ከንቲባ ከድር ጁሃር ያሁኑ ማለት ነው በድሬዳዋ ዙሪያ የራሳቸውን ሚሊሻ እያሰለጠኑ ነበር። ይሄ ሚሊሻ ኦነግ ሸኔ ነው በሚል በአካባቢው ሲታይ የነበረ ቢሆንም በኋላ የሶማሌ ልዩ ኃይል በወሰደው እርምጃ ጉዳት ደርሶበታል። ይህ መረጃ ከተጋለጠበት ጊዜ ጀምሮ አሁን አብይ አህመድ ፖለቲካዊ አቋም ይዘው በቀጥታ ጉዳዩን እጃቸውን አስገብተውበታል። ሶማሌዎች እንግዲህ በግልጽ ነው እየተናገሩ ያሉት። ድሬዳዋ ዛሬ ውሎ ምን ይመስላል? በድሬዳዋ እንግዲህ ህዝብ ወደ አደባባይ ወጥቷል። በአብይ አህመድ አብይ አህመድም የፌዴራል ፖሊስ ልኳል። የሶማሌ ህዝብ ቁጣ ከቦታ ቦታ እንደዚሁ ተቀጣጥሏል። በትላንትናው እለት እንግዲህ በሸሪፍ ሆቴል በድሬዳዋ በነበረው ስብሰባ አብይ አህመድ በአስቸኳይ ይቅርታ እንዲጠይቅ ጥሪ ያቀረበው የሶማሌ ተወላጅ ወጣት በፌደራል ፖሊስ ቤቱ ተከቧል። ከቀኑ ስምንት ሰዓት ገደማ ጀምሮ ቤቱ ተከቧል። ቤቱን የከበበው የፌደራል ፖሊስ ነው። ይሄ ወጣት ሳላህ የሚባል ወጣት እንደሆነ የሚገልጹት የድሬዳዋ የኢትዮ ፎከስ የመረጃ ምንጮች፣ ድሬዳዋ የኦሮሞ ሆና አታውቅም። ድሬዳዋ የጉራጉርና የኢሳ ጎሳዎች ነች። ኦሮሞ ድሬዳዋ የሚመጣው ቅቤና ወተት ለመሸጥ ነው። ቅቤና ወተት ሽጦ በነሱ አጠራር እንግዲህ ባቡርን መኪና ነው የሚሉት፣ በመኪናን ባቡር ነው የሚሉት፣ በመኪና ተሳፍሮ ይመለሳል የሚለውን ንግግር እና አብይ አህመድ ድሬዳዋ የኦሮሞናት የሚለው ንግግር እየተናገረው በህልሙ ነው ወይስ ደግሞ በቅዠቱ ነው የሚል ንግግር ያሰማው ወጣት ሳላህ፣ እሱን ለማክበብና ለማሰር ነው እንግዲህ የፌደራል ፖሊስ በሁለት ፓትሮል፣ በርካታ የፌደራል ፖሊስ ቤቱን ከበባ አድርጎ የነበረው አብይ አህመድ በአስቸኳይ ይቅርታ ሊጠይቅ ይገባል ማለቱም ይታወቃል። እንግዲህ የሀገር ሽማግሌዎችም እንግዲህ በዚህ ለሚፈጠር ብጥብጥ አብይ አህመድ ኃላፊነቱን ይወስዳል የሚል ማስጠንቀቂያም ሰጥተው ነበር። አብይ አህመድ እንግዲህ የተናገረው ወይ ከተናገረ በኋላ የሶማሌ ህዝብን ይቅርታ ሊጠይቅ ይገባል ቢባልም እስካሁን ድረስ የአብይ አህመድ በኩል የተለየ ነገር አልታየም። ከዚህ አንጻር ደግሞ አብይ አህመድ ሀገር ሊመራ እንጂ በጠቅላይ ሚኒስትርነት የተቀመጠው ሀገር ሊበጠብጥና ብጥብጥ ሊፈጥር አይደለም፣ በሚል እንደዚሁ እየተቃወሙ ነው የሚገኙት። እንግዲህ ይሄ ንግግር በማህበራዊ ሚዲያ በሚሊዮኖች ከተሰራጨ በኋላ የፌደራል ፖሊስ ቤቱን ከበባ አድርጓል። የመኖሪያ ሰፈሩ ድሬዳዋ ከተማ ማርማራ ማራሳ ተብሎ የሚጠራው አካባቢ ነው፣ ዛሬ ከበባ የተደረገበት ይሄ ቤት። የፌደራል ፖሊስ ቤቱን ከበባ ሲያደርጉ የአካባቢ ነዋሪዎች ደግሞ በመውጣት የወጣቱን ወጣቱን ይዛችሁ አትሄዱም በሚል ፌደራል ፖሊሶቹን ከበዋል። እንግዲህ ይህንን በተመለከተ መረጃ ያደረሱ የመረጃ ምንጮች የኦሮሞ ተወላጆችን በአንፃሩ ጅጅጋ ጭምር የኦሮሞ ነው እያሉ የተለያዩ መልክቶችን እያስተላለፉ ነው። ሶማሌዎችን እየሳደቡ ነው። እነሱ ላይ የፌደራል ፖሊስ እርምጃ ሳይወስድ እንዴት በግልጽ በሆነ መንገድ ሀሳባቸውን ያቀረቡ ሰዎችን ለማፈን አብይ አህመድ እንዴት ፌደራል ፖሊስ ይልካል? ይሄ የሚያሳየው አሁንም እንግዲህ ስርዓቱ ስርዓቱ የአንድ ሀይል እና የአንድ ወገን አገልጋይ ነው እዚህ ሀገር ላይ ያለው ስርዓት የማን እንደሆነ በግልጽ ያሳያል እያሉ ነው የሚገኙት እንግዲህ ድሬዳዋና አካባቢው አጠቃላይ እንግዲህ ውጥረት ነው ያለው ወደ ጅጅጋም ወደ ተለያዩ አካባቢዎችም እንግዲህ ለምን ይሄ ጉዳይ እንደተቀሰቀሰ በደንብ ግልጽ አይደለም ይህንን በተመለከተ ደግሞ በማህበራዊ ሚዲያ ተጽዕኖ ፈጣሪ ከሚባሉት የኦሮሞ ፖለቲከኞች መካከል ጀዋር መሐመድ ይህንን እየተናገሩ ነው ጆዋር እንደሚለው እንግዲህ በዚህ ጉዳይ ላይ በድሬዳዋ ጉዳይ ላይ የተቀሰቀሰው እሳትና የተቀጣጠለው እሳት ከአራት ኪሎ የመነጨና ከአራት ኪሎ የተጫረ እሳት ነው የሚለው በደህንነት መስሪያ ቤቱ ተቀነባብሮ በወጣው የተቀነባበረ ሴራን ማክሸፍ አለብን። አይናችንን ከአራት ኪሎ ከዋናው ቦታ መንቀል የለብንም። በስም የተዘረዘሩ እንግዲህ ጆዋር በኦሮሞኛ በጻፈው ጽሁፍ በስም የዘረዘራቸው የደህንነት መስሪያ ቤቱ ባለስልጣናት ይህንን ተልእኮ ወስደው ይህንን ግጭት እየቀሰቀሱ እንደሆነ ነው ጀዋር እየገለጸው። እንግዲህ ጀዋር ይህንን ቢልም በማህበራዊ ሚዲያ አሁንም ድረስ ግን ድሬዳዋ ይገባናል የሚሉት እና ሁሉም ኬኛ የሚሉ የኦሮሞ ፖለቲከኞች ግን አሁንም በጉዳዩ ላይ አቋም ይዘው አይደለም ድሬዳዋ ጅጅጋ ይገባናል እያሉ ነው የሚገኙት። እንግዲህ ይህንን በተመለከተ ጀዋር መሐመድ አሩሲ አካባቢ በኦርቶዶክስ እምነት ተከታዮች ላይ እየተፈጸመ ያለውን ጭፍጨፋ ተከትሎ እስካሁን ምንም ነገር አለመናገሩና እንደውም ይህንን አጀንዳ ወደ ወደብ ጉዳይ ብዙ ሰው በተደጋጋሚ ያነሳውን ጉዳይ ዘግቶ መጥቶ ይህንን የወሰደው የሜንጫ ፖለቲካው ካሁን በፊት ቅስቀሳ ሲያደርግበት የነበረው አሁን ፍሬ አፍርቶ ይህንን ማድረግ በመቻሉ በዚህ በኩል ይቅርታም ኃላፊነትም ላለመውሰድና ጉዳዩ ላይ እንኳ ያለውን አቋም ላለማሳወቅ አጀንዳ እያስቀየሰ ነው የሚሉ አስተያየቶችም እንደዚሁ አብረው መጥተዋል። ወደ ሌሎች መረጃዎች ሲሄድ ወደ ግንባር መረጃዎች ነው በቀጥታ የሚሄደው። ወደ ሰሜን ወሎ የተለያዩ አካባቢዎች ያሉ መረጃዎችን አደርሳለሁ። በሰሜን ወሎ በስታይሽ ኮንድረስ ባሉት የዋርላና የአሁን ተገኝ ጋዞ አካባቢዎች ረፋድ ጀምሮ ውጊያ መደረጉ ነው እየታወቀው። በውጊያው የተለያዩ ምርኮች በፋኖጅ ገብተዋል። ውጊያው በዙ ሀያ ሶስት በሞርተር በድሽቃ የታገዘ ነው ተብሏል። የድሮንም እንደዚሁ የድሮን አሰሳና የድሮን ማንዣበብ ነበረ። ድሮን በጋሸና በሃሙሲት በኮን ቡያ ሸሪያ ገነት ተብሎ በሚጠሩት አካባቢዎች ድሮኖችም እያንዣበቡ ነው፣ እያረፈዱት በውጊያው የፖሊስ ፓትሮሎች ተሽከርካሪ ማለት ነው፣ በፋኖ እጅ ገብተዋል። በመንግስቱ ኃይሎች ላይም እንደዚሁ ጉዳት ደርሰዋል። የነፍስ ወከፍ መሳሪያ እና ተተኳሽ በፋኖ እጅ ገብተዋል። ሎጂስቲክ እና ትጥቅና ቁሳቁሶችም እንደዚሁ በፋኖ እጅ ገብተዋል። የብልጽግና ባለስልጣናት ወደ ጋሸና ወታደራዊ ካምፕ ከሁለቱም ወረዳ ሸሽተው ገብተዋል። ከሰዓት እንግዲህ ሁለቱን ከተሞች መልሶ ለመያዝ በሚል በመንግስት ከጋሸና ኃይል አንቀሳቅሷል ነው የተባለው። አሁንም ፋኖ አሙሴ ድረስ እንደተቆጣጠረ ነው። በኮን መውጫም እንደዚሁ፣ በዚህ አካባቢ ፋኖ አካባቢዎቹ እንደተቆጣጠረ ነው። እንግዲህ በሁለት ሳምንት ለሁለተኛ ጊዜ ነው የኮን ከተማና የስታይሽ ከተማ በፋኖ ቁጥጥር ስር እየገቡት ከዚህ ጋር በተያያዘ ዘግይቶ እየወጣ መረጃ ጋሸና ዙሪያ አሁን ከባድ ውጊያ ተቀስቅሷል። በተለይ ከቀኑ እንደ ኢትዮጵያ ሰዓት አቆጣጠር ከዘጠኝ ሰዓት ጀምሮ ከባድ ውጊያ ተቀስቅሷል። በኮን ወገልጤና፣ ደሴ መውጫ እንዲሁም ደግሞ በጋሸና ሐሙሲት፣ ስታይሽ ወልዲያ መውጫ በኩል ውጊያ ተቀስቅሷል። ቡያ ሐሙሲት ድረስ በከባድ መሳሪያ እና በቡድን መሳሪያዎች ታገዘ ውጊያ እየተደረገ ነው። ውጊያው እንግዲህ ከባድ ነው የሚሉት የመረጃ ምንጮች ከኮንና ከስታይሽ ወጣው ትላንትና ወደ ጋሸና የገባ መንግስት ኃይል ጋሸና ከሚገኝ ወታደራዊ ኃይል ጋር እና መቄት ተጨማሪ ኃይል መጥቶ ነው ወደ አካባቢው ውጊያ እና እንደዚሁ ዘመቻ እየተጀመረው በውጊያው እስካሁን ድረስ ያለው እና የደረሰው ጉዳት በዝርዝር አልታወቀም። ይህንን መረጃ እያስተላለፍን ባለንበት ሰዓት ውጊያ እንደቀጠለ ነው። ኮን ከተማን ዋርላ ወረዳ ዋና ከተማንና የስታይሽ ከተማን መልሶ ለመያዝ እየተደረገ ያለ ዘመቻ ነው። ሌላው እዚሁ ወደ ደቡብ ወሎ የሚወስደን መረጃ ላቅረብ። እንግዲህ መረጃው የብልጽግና ገጾች ያሰራጩት መረጃ ነው። በምን ያክል ደረጃ ግን ወደ ራሳቸው ፕሮፓጋንዳው እየተኮሰ እንደሆነ የሚያሳይ ነው። በደቡብ ወሎ ለገሂዳ ወረዳ የደቡብ ወሎ ብልጽግና ባሰራጨው መረጃ የፋኖ የጦር መሳሪያ መጋዘንን ተቆጣጠርኩ ነው የሚለው የዞኑ ፖሊስ ገልጾ ነው። ብልጽግና ያሰራቸው የተወሰኑ የቃታ መሳሪያዎች ናቸው በፎቶግራፍ ላይ የሚታዩት። ሆኖም ግን ብልጽግና የፋኖ የጦር መሳሪያ መጋዘንን ተቆጣጥረናል እያለ ነው የሚገኘው። ፋኖ ያከማቸውን የጦር መሳሪያ ተቆጣጥረናል። ይሄ እንግዲህ በምን ያክል የፕሮፓጋንዳ አጸፋው ደግሞ ወደራሳቸው እንደሚባርቅባቸው እንኳ በደንብ የሚያሳይ ነው። ፋኖ በጦር መሳሪያ ደረጃ አጥፍተነዋል ሲሉት የነበረው ፋኖ የጦር መሳሪያ መጋዘኖች እንዳሉት በደንብ የሚያሳይና ብልጫ እንደተወሰደባቸው የሚገልጽ ነው። ሌላ ጊዜ እንግዲህ ደግሞ በሌላ ፕሮፓጋንዳ እንመጣለን ብለው ይህንንም እንግዲህ ሲያስተባብሉ የምናይ ይመስላል። ግን የቃታ መሳሪያዎችን ሁላችሁም ታያቸው ትችላላችሁ። ጥቂት የቃታ መሳሪያዎችን ነው እንግዲህ እንደ ፋኖ የጦር መሳሪያ መጋዘን ብለው ሲያሰራጫቸው የነበረው። ወደ ሸዋ ስንሄድ በሸዋ በመንዝ ከተማ ከመንዝ ቀያ ምድር ማለት ነው ተነስቶ ወደ ፋኖ ቀጠና ከተንቀሳቀሰ የመንግስት ኃይል በተለይ የአየር ወለድ ኮማንዶ ኃይል ጋር ውጊያ ተደርጓል። የመንግስት ኃይል በሌሊት ነው የተንቀሳቀሰው። ከዚህ ቀጥሎ የማቀርባቸው ዘገባዎች አብዛኞቹ ሰሞኑን እንግዲህ ብዙ መረጃዎችና የጥንቃቄ መልክቶች ተላለፉባቸው የነበሩት መንግስት ሁለት አይነት ጥቃቶችን ነው በፋኖ ጋር በሚደረገው ዘመቻ ተግባራዊ አድርጋለሁ ብሎ እየተንቀሳቀሰ ያለው አንደኛው ስልታዊ ማጥቃት ይባላል ይሄ በቀጥታ የድሮን ጥቃት ነው ሁለተኛው ደግሞ የጸረ ሽምቅ ማጥቃት ተብሎ በሌሊት ወታደር ይንቀሳቀሳል የቀድሞ የፋኖ አባላት አሁን ለወዶ ገብ ሚሊሻ አባላት የሆኑ አካባቢዎችን መንገዶችን ይመራሉ ሌሎች የሚሊሻና የአድማ ብተን አባላትም የብልጽግና ባለስልጣናትም መንገዶችን አካባቢዎችን በሌሊት ያሳያሉ የስልክ አገልግሎት እንዲጠፋ መረጃ እንዲቋረጥ ከተደረገ በኋላ የሌሊት የጸረ ሽምቅ ዘመቻዎች ይደረጋሉ። ከዚህ ወደታች እንግዲህ ብዙ የውጊያ ቦታዎች ላይ የሚታዩት እነዚህ ተመሳሳይ ዘመቻዎች ናቸው። መንዝ እንግዲህ ወደ ፋኖ ቀጠና ከተንቀሳቀሰ የኮማንዶ ኃይል ጋር ውጊያ ተደርጓል። ፋኖ የአጸፋ ምላሽ ሰጥቷል። በአጸፋ ምላሹ የአየር ወለድ ኮማንዶ አባላት ሙትና ቆስለኛ ሆነዋል። ወታደራዊ ኪሳራ ደርሷል። ከመንዝ ቀያ ምድር ወደ ሰላ ድንጋይ እንግዲህ በሌሊቱ አስር ሰዓት ጀምሮ የተንቀሳቀሰ የመንግስት ኃይል ጋር ነው ይሄ ውጊያ የተደረገው። ፋኖም ከበባ ውስጥ ለማስገባት ተንቀሳቅሶ የነበረው የመንግስት ኃይል አጸፋ ምላሽ ተሰጥቷል። ፋኖም ከበባውን ሰብሮ ወጥቷል። ጉዳት ያስተናገደው የመንግስት ኃይል ቁስለኞችን ወደ መሀል ሜዳ ሆስፒታል ልኳል። በፋኖ በኩልም እንደዚሁ መጠኑ ያልታወቀ ጉዳት እንዳለ የመረጃ ምንጮቹ ገልጸው አንድ መቶ አራተኛ የአየር ወለድ ኮማንዶ አባላት ወደ መሀል ሜዳ ለህክምና ተልከዋል ቁስለኞቹ በዚህ መሀልም እንግዲህ እስከ ስምንት የሚደርሱ በዚህ ውጊያ በረፋድ እንደዚሁ ህይወታቸው ስለማለፉ የሚገልጹት የመረጃ ምንጮች አንድ መቶ አራተኛ አየር ወለድ ኮማንዶ የደረሰበትን ያጸፋ ምላሽ ተከትሎ ወደኋላ ወደ መንዝቀያ ወጥቷል፣ ከሰላ ድንጋይ የሚል መረጃ ነው ያለው። ሌላው ወደ ሰሜን ጎንደር የሚወስደን ነው። ወደ ሰሜን ጎንደር ስንሄድ በአዳርቃይ ዛሪማ መናፈሻ በኩል ሶስት ቀናት የዘለቀ ውጊያ ተደርጓል። ከቀናት ውጊያ በኋላ ወደ መናፈሻ ተብሎ ወደሚጠራው አካባቢ የዘልቆ የገባው የመንግስት ኃይል በአካባቢው በሚገኙ አርሶ አደሮች ላይ ግድያ ፈጽሟል። የግል መሳሪያ ያላችሁ በሚል አርሶ አደሮችን በአሰቃቂ ሁኔታ ረሽኗል። ስም ዝርዝራቸው እንደደረሰኝ የማቀርብ ይሆናል። ስም ዝርዝራቸው እየተጣራ ነው። እንግዲህ ለሰላሳና አርባ ዓመታት የግል መሳሪያ የነበራቸው ሰዎች ናቸው በመንግስት ወታደሮች እየተረሸኑት። ጎንደር ዙሪያ ጎንደር ከተማ ዙሪያ በቅርብ ርቀት በሚገኙ ማክሰኝትና አካባቢው እንደዚሁ፣ ከጎንደር አዘዞ ወታደራዊ ካምፕ እና ከጠዳ ወታደራዊ ካምፕ በሌሊት ወደ ፋኖ ቀጠና ዘልቆ የገባ የመንግስት ኃይል አጸፋ ምላሽ ተሰጥቶታል። በዚህም ለፀረ ሽምቅ ዘመቻ የወጣው የመንግስት ኃይል በሚሊሻ እየተመራ ወደ ግዳጅ ቀጠና ገብቶ መረጃ አጥፍቶ የስልክ አገልግሎት አቋርጦ ወደ ግዳጅ ቀጠና እንደገባ ነው። እንግዲህ በፋኖ በኩል ያጸፋ ምላሽ እየተሰጠው ልዩ ስሙ ወይንዬ ተብሎ በሚጠራ ቦታ ላይ ፋኖ እንግዲህ ድንገተኛ ጥቃት ፈጽሞ ቀድሞ መረጃ ደርሶ ስለነበረ ድንገተኛ ጥቃት አድርሶ ጉዳት ደርሷል። የመንግስት ኃይልም እንግዲህ ዘመቻ ወጥቶ ወደኋላ ተመልሷል። በተመሳሳይ በዚህ ጎንደር ዙሪያ ብሩዋክስ የምትባል ቦታ ይህች እንግዲህ በጎንደርና በአካባቢው በተለይ በመላው ኢትዮጵያም ጭምር ብዙ የማሲንቆ ተጫዋቾች የሚወጡባት ቦታ ነች። ብሩዋክስ በእነሱ የትውልድ አካባቢ በዚህ ቀበሌም ዘመቻ ለማድረግ እንደዚሁ ከተንቀሳቀሰ የመንግስት ኃይል ጋር ውጊያ ተደርጓል። ለአጭር ሰዓት የቆየ ውጊያ ነው የተደረገው። የመንግስት ኃይል በዚህ አካባቢ ከነበረው ውጊያ በኋላ ወደኋላ ተመልሷል። የደረሰው ጉዳት በዝርዝር አልታወቀም ነው የተባለው። ወደ ጎጃም ቀጠናም ስንሄድ በጎጃም በቋሪትና በደጋዳሞት እንደዚሁ አዳዲስ እንቅስቃሴዎች አሉ። ደጋዳሞት ፈረስ ቤት እስከ ቋሪት ቀጠና ድረስ ወታደራዊ ዘመቻና እንቅስቃሴ አለ። መንግስት ወደ አካባቢው የእግረኛ ሰራዊት በብዛት ካሰማራ ሁለተኛ ቀኑ ነው። በቋሪት ወይበይኝ፣ ማክሰኝት አካባቢዎች ከደጋዳሞት የገባው የመንግስት ኃይል የቤት ለቤት ፍተሻ በሚል በርካታ ሰዎችን አስሯል። በርካታ ሰዎችን ደብድቧል። እንዲሁም ደግሞ ንብረት አውድሟል። አስሮም እየወሰዳቸው ሰዎች እንዳሉ ነው የመረጃ ምንጮች የሚገልጹት። በተለይ የህክምና ተቋማት የግል ህክምና ተቋማትን ፋኖን ታክማላችሁ በሚል እንደዚሁ የመንግስት ወታደሮች ስለማውደማቸው ነው የተገለጸው። በዚሁ በደጋዳሞት ሞት እንደዚሁ ሐሙስ ገበያ፣ አረፋ፣ ደነቄ ቀበሌዎችም እንደዚሁ ተመሳሳይ ስምሪትና ወታደራዊ ዘመቻ ለሁለተኛ ቀናት ላይ የደረሰው ጉዳት በዝርዝር አልታወቀም። መረጃው እንደደረሰ ወደ እናንተ መልሼ የማደርስ ይሆናል። ወደ እዚሁ ጎጃም በአዊ ጃዊ ቀጠና በወታደራዊ ሰፈር ላይ ድንገተኛ ጥቃት ተፈጽሟል። ከጃዊ እንግዲህ ሰሞኑን ውጊያ ሲደረግባቸው የነበሩት አካባቢዎች መካከል በአዊ ዞን ጃዊ እንዲሁም ደግሞ በምዕራብ ጎንደር ዞን ደግሞ ቋራ ትይዩ ባሉ አካባቢዎች ከሻውራ እስከ ቋራ ድረስ በርካታ ውጊያው ሲደረጉ ነው የዋሉት። በጃዊ ወረዳ ከፈንድቃ ከተማ ወጣ ብሎ ፍልሃ ተብሎ በሚጠራ ቦታ ለስምሪት ቦታ ወስዶ አመሻሹን ካምፕ አድርጎ በተቀመጠ የመንግስት ኃይል ላይ እንደዚሁ ድንገተኛ ጥቃት ተፈጽሟል። ፋኖ ሌሊቱን ተጠግቶ በማደር ነው ማለዳ ንጋት አካባቢ ጥቃት እየከፈተው። በከፈተው ጥቃት ግን የደረሰው ዝርዝር ጉዳት አልታወቀም። እንግዲህ ፈንድቃ ከተማን ጨምሮ በተለያዩ አምስት ቦታዎች ላይ በጃዊ ውጊያዎች ሲደረጉ ነው እየሰነበቱት ወደ ሸዋ ስንመለስ ከመራ ቤቴ ወደ ወደ በመራ ቤቴ ቀጠና የደፈጣ ጥቃት ተፈጽሟል። ከሬማ ከተማ ወደ ዓለም ከተማ እንቅስቃሴ ላይ በነበሩ ወታደራዊ ተሽከካሪዎች ላይ ነው የደፈጣ ጥቃት የተፈጸመው። ድንገተኛ የደፈጣ ጥቃት የደረሰው አገሪቱ ቀማምባ ተብላ በምትጠራ ቦታ ላይ ነው። በዚህ በተፈጸመው ጥቃት እንግዲህ በመንግስት ወታደራዊ ተሽከካሪዎች ላይ በነበሩ ወታደሮች ላይ ከሞት እስከ ከባድ አካል ጉዳት ደርሷል። ጥቃቱ ረፋድ ላይ እንደተፈጸመ የሚገልጹት የፋኖ የመረጃ ምንጮች፣ እንደ ፋኖ የመረጃ ምንጮች ከሆነ በተሽከርካሪዎች ላይ ከነበሩ የመንግስት ወታደሮች የተረፈ የለም ሁሉም አልቀዋል፣ ጉዳት አስተናግደዋል ሲሉ ነው። ይህንን መረጃ እያደረሱት ወደ ሌሎች መረጃዎች ስንሄድ ወደ ደቡብ ጎንደር ጉናና አካባቢ የሚወስደን መረጃ ነው የማስከትለው በደቡብ ጎንደር በጉና በጌምድር ወረዳ ከክምር ድንጋይ ከተማ ወደ መና መቀጠዋ በመዝለቅ ስምሪት ከወሰደ የመንግስት ኃይል ጋር እንደዚሁ ውጊያ ተደርጓል። ዛሬ ማለዳ ላይ አጃፋ ሲለ ደስ ተብሎ በሚጠራ ቦታ ፋኖ የመንግስት ኃይል እንቅስቃሴን ተከትሎ የድሽቃ ተኩስ የአጸፋ ምላሽ ሰጥቷል። የመንግስት ኃይልን በተመሳሳይ እንደዚሁ የድሽቃ ተኩስ ልውውጥ ተደርጓል። ይህንን ተከትሎ ከክምር ድንጋይ የወጣው የመንግስት ኃይል የአጸፋ ምላሽ በድሽቃ ከሰጠ በኋላ እንደገና ወደ ክምር ድንጋይ ተመልሷል። ወደ መና መቀጠዋና እብናት ሊያደርገው የነበረው ዘመቻ ከሽፏል ሲሉ ነው የገለጹት። እንግዲህ ከክምር ድንጋይ በአጃ ፋሲለደስ ወደ መና መቀጣዋና ወደ እብናት የሚገኙ ወረዳዎችና አካባቢዎች መስመሮች ይቅርታ አሁንም በፋኖ ቁጥጥር ስር ነው የሚገኙት። ሌላው መረጃችን ወደ ራያ አለማጣ የሚወስደን መረጃ ነው። በራያ አለማጣ ከተማ የውሃ መሰረተ ልማቶች በህወሀት ታጣቂዎች ተዘርፈው ወደ ትግራይ መወሰዳቸውን የመረጃ ምንጮቹ ገልጸዋል። በዚህ ምክንያት በአላማጣ ከተማ ከፍተኛ የሆነ የውሃ እጥረት ችግር ተከስቷል ሲሉ ነው የከተማ የመረጃ ምንጮች የሚገልጹት። በተለይ በከተማው የውሃና ፍሳሽ አገልግሎት ውስጥ የሚሰሩ የትግራይ ተወላጅ የሆኑ ቴክኒሽያኖች እንደነ ዘፈሩ ገብረ ዮሐንስ የመሳሰሉት የኤሌክትሪክ እና የቧንቧ መሳሪያዎችን ከከተማው የውሃ መስመሮች ላይ እየነቀሉ ወደ ትግራይ በመጫናቸው ምክንያት የውሃ አገልግሎት በብዙ አካባቢዎች ተቋርጧል። ይህንን ተከትሎ እንግዲህ በብዙ የከተማ አካባቢዎች ውሃ ተቋርጧል። ከአሁን በፊትም የኤሌክትሪክ እንደዚሁ ማስተላለፊያ ላይ የነበሩ ዋና ዋና መሳሪያዎችም እየተቆረጡ ወደ ትግራይ መወሰዳቸው ይታወቃል። ጄኔሬተር፣ የቴክኒክና ሙያ ትምህርት ቤት ቁሳቁሶች ጭምር ወደ ትግራይ ተጭነዋል። እንግዲህ ይሄ የሚያሳየው ይሄ የሚያሳየው እነዚህ ታጣቂዎች አካባቢው የእኛ አይደለም ብለው ነው የሚያስቡት። የመሰረተ ልማት እቃዎችን፣ ቁሳቁሶችን እንዲሁም ደግሞ የአካባቢውን ውድ የሆኑ የመንግስት ንብረቶችን ወደ ትግራይ የሚጭኑት በአካባቢው ላይ እንግዲህ ያላቸውን አለመተማመን የሚያሳይ ነው። በሌላ ጊዜ በፖለቲካዊ ክርክር ራያም የትግራይ ነው ብለው ይከራከራሉ። ሆኖም ግን ካለማጣ ንብረትን ወደ ትግራይ እየወሰዱ ነው። በነገራችን ላይ አለማጣ ያሉ ሰዎች ከትግራይ የመጡ ሰዎች ብለው ነው የሚገልጹት እያንዳንዱ ነገር ምክንያቱም አለማጣ በሰሜን ወሎ የሚገኝ አካባቢ ነው በተለይ ከ2013 ጀምሮ አሁን አካባቢው በዚህ መንገድ ነው ምንም እንኳ በህዋት ሶስት ዙር ወረራ ቢፈጸምበትም በሌላው መረጃችን እዚሁ አካባቢ የሚያቆየን ነው በራያ አለማጣ በግንባር የህዋት ኃይሎች ተጨማሪ የጦር መሳሪያ እና ኃይል ማስጠጋታቸውን ነው የመረጃ ምንጮች እየገለጹት ይሄ የሆነው ይላሉ የመረጃ ምንጮች የኢታማጆር ሹሙን ንግግር ተከትሎ ነው በትላንትናው ዕለት የሰሜን ህዝ የተጠቃበትን አምስተኛ ዓመት መታሰቢያ ተከትሎ ፊልድ ማርሻል ብርሃኑ ጁላ እንዲያደረጉት ንግግር አለ ህወሀትን በተመለከተ ከዚህ ጋር በተያያዘ እንግዲህ ያው እርምጃ እንወስዳለን እርምጃ የሚወሰድብን ከሆነ ማለታቸውን ተከትሎ በህወሀት በኩል በራያ ግንባር ተጨማሪ የጦር መሳሪያና ሀይል ተጠግቷል እንግዲህ በሶስት ዙር ነው ይህንን የተመለከቱ አይን ማኞች የሚገልጹት ትላንትና አመሻሹን አምስት ድሽቃና ሶስት ሞርተር ሌሊት ደግሞ በቁጥር ያልታወቀ ድሽቃና ሞርተር ጠዋት ዛሬ ረፋድ ጠዋት ሶስት ድሽቃና ሁለት ሞርተር ከበርካታ ኃይል ጋር ወደ ራያ ቆቦ አዋሳኝ አካባቢዎች በርካታ የህዋ አታጣቂ በተሽከርካሪ እየተጓጓዘ እየተጠጋ ነው ነው የሚሉት ይሄ የኃይልና የጦር መሳሪያ የተጠጋበት ቦታ በዋናነት የዛሬው ማለት ነው የባቡር ሀዲዱን ተከትሎ ጎቱ ተብሎ በሚጠራ ቦታ ላይ ነው። ህወሓት ተጨማሪ ኃይልና የጦር መሳሪያ ያስጠጋው ጎቱ የሚባል ቦታ ወደ ራያ ቆቦ ባለ ትይዩ ቦታ ነው። ይሄ ከዋናው መንገድ ከአላማጣ ወልድያ በሚወስደው መንገድ ከዋናው መንገድ እንግዲህ በስተምስራቅ ምስራቅ አቅጣጫ የሚገኝ አካባቢ ነው። በዚህ በኩል እንግዲህ ወደ ራያ ቆቦ በዚህ አካባቢ ወደ ዞብልና ወደ አካባቢው የሚያስገቡ መስመሮችም እንዳሉ የመረጃ ምንጮች ይገልጻሉ። እንግዲህ ያለው ውጥረት ይህንን ነው የሚመስለው። ሌላው ራያ አካባቢ የህወሀት ታጣቂዎች እና በትግራይ የሰላም ኃይሎች መካከል ያለውን ጉዳይ በተመለከተ አንድ የመረጃ ምንጭ እነዚህ ለቀልድ የኃይል አሰላለፍ የተከፈሉ እንጂ በመሰረታዊነት ወደ መሰረታዊ ግጭት ሊገቡ አይችሉም። ምክንያቱም ተመሳሳይ አላማና ግብ ነው ያላቸው። ልዩነታቸው እዛ ውስጥ ባለስልጣን ምክንያት ነው። የተወሰኑ ታጣቂዎች ከትግራይ ታጣቂዎች ወጥተው ወደ ቲፒፍ ይቀላቀላሉ በብዛት ማለት ነው። የተወሰኑ ደግሞ እንደገና ከዛኛው ወደ ህዋት ይመለሳሉ። ጉዳዩ ሲታይ ጨዋታ ነው የሚመስለው። ሁለተኛ በግልጽ የኃይል አለመመጣጠንም አለ ነው የሚሉት። የትግራይ የሰላም ኃይሎች እንደሚባለውና እንደሚወራው 13 ግዙፍ ክፍለ ጦርም አልመሰረቱም እዚህ ግባ የሚባል ቁጥርም የላቸውም። ምናልባት ከተማመኑ የፌደራል መንግስቱን ሊተማመኑ ይችላሉ እንጂ ከህወሓት ታጣቂዎች አንጻር እዚህ ግባ የሚባል ቁጥር የላቸውም። በዋናነት የእነዚህ ዓላማ ግን የሚከዱ ወይም ደግሞ የሚኮበልሉ የህወሓት ታጣቂዎችን ለመቀበል የተደራጀ ቡድን ተደርጎ ሊወሰድ ይችላል ሲሉ አስተያየት ሰጥተዋል። ለዚህ እንግዲህ ከተለያዩ አካባቢዎች በማሰባሰብ በምስራቅ ኢትዮጵያ፣ በደቡብ ኢትዮጵያ፣ በመካከለኛው ኢትዮጵያ፣ በሰሜን ኢትዮጵያ፣ በምዕራብ ኢትዮጵያ፣ በሁሉም የኢትዮጵያ አካባቢዎች ያሰባሰብኳቸው መረጃዎች እነዚህን ይመስላሉ። ስለተከታተላቸው በእጅጉ ነው የማመሰግነው። በሌላ ተመሳሳይ መርሃ ግብር እስከምንገና ድረስ መልካም ጊዜ